መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ በቃኝ ከማለት ጋር እግዚአብሔርን ማምለክ ታላቅ ረብ ነው። ወደ ዓለም ያመጣ ነው የለንምና ከእርሱም ልንወስደው የምንችል የለምና ምግባችንና ልብሳችንን ካገኘን ይበቃናል። ባለጸጋ ሊሆኑ የሚወዱ ግን በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና፣ ይህንንም በመመኘት ተሳስተው ሃይማኖታቸውን የለወጡ ብዙዎች ናቸውና፣ ለራሳቸውም ብዙ መቅሰፍትን ሽተዋልና። የእግዚአብሔር ሰው ሆይ አንተ ግን ከዚህ ሁሉ ራቅ፤ ጽድቅንና መልካም አምልኮን ሃይማኖትንና ፍቅርን ትዕግሥትንና የዋህነትንም ተከታተል። መጀመሪያቱ የሐዋርያው የቅዱስ ጴጥሮስ መልእክት ስለተመረጡ ሰዎች ከጌታችን ከኢየሱስ ክርስቶስ ሐዋርያ ከጴጥሮስ በጳንጦስ በገላትያና በኮፕቆዲያ በእስያና በቢታንያ አገሮች ለተበተኑ ስደተኞች እግዚአብሔር አስቀድሞ እንዳወቃቸው በመንፈስ ቅዱስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ እንደ ምሕረቱ ብዛት ሁለተኛ ለወለደን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። የማያረጀውን የማይለወጠውንና የማይጠፋውን በሰማያት ለእኛና ለእናንተ ተጠብቆልን ያለውን ለመውረስ በኋላ ዘመን በሃይማኖት ትገለጥ ዘንድ ለተዘጋጀችው ድህነት በእግዚአብሔር ኃይል ለተጠበቃችሁት እስከ ዘላለም ደስ ይላችኋል። ነገር ግን በሚመጣባችሁ ልዩ ልዩ መከራ አሁን ጥቂት ታዝናላችሁ። በእሳት ካጠሩት ከጥሩ ወርቅ በሚመረጥ ሃይማኖታችሁ እንደምትቀበሉት መከራ መጠን ኢየሱስ ክርስቶስ በሚገለጥበት ጊዜ በክብር በጌትነትና በምስጋና ትገኛላችሁ። እርሱም ሳታዩት የምትወዱት ነው። እስከ ዛሬም ድረስ አላያችሁትም፣ ነገር ግን ታምኑበታላችሁ አሁንም ፍጻሜ በሌላትና በከበረች ደስታ ደስ ይላችኋል። በሃይማኖታችሁም ፍጹምነት የነፍሳችሁን ድኅነት ታገኛላችሁ። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት የመረመሯትና የፈለጓት መድኃኒት ናት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ፣ ከእነርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይንም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። የማያረጀውን የማይለወጠውንና የማይጠፋውን በሰማያት ለእኛና ለእናንተ ተጠብቆልን ያለውን ለመውረስ በኋላ ዘመን በሃይማኖት ትገለጥ ዘንድ ለተዘጋጀችው ድኅነት በእግዚአብሔር ኃይል ለተጠበቃችሁት እስከ ዘላለም ደስ ይላችኋል። ነገር ግን በሚመጣባችሁ ልዩ ልዩ መከራ አሁን ጥቂት ታዝናላችሁ። በእሳት ካጠሩት ከጥሩ ወርቅ በሚመረጥ ሃይማኖታችሁ እንደምትቀበሉት መከራ መጠን ኢየሱስ ክርስቶስ በሚገለጥበት ጊዜ በክብር በጌትነትና በምስጋና ትገኛላችሁ። እርሱም ሳታዩት የምትወዱት ነው እስከ ዛሬም ድረስ አላያችሁትም፣ ነገር ግን ታምኑበታላችሁ። አሁንም ፍጻሜ በሌላትና በከበረች ደስታ ደስ ይላችኋል። በሃይማኖታችሁም ፍጹምነት የነፍሳችሁን ድኅነት ታገኛላችሁ። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት የመረመሯትና የፈለጓት መድኃኒት ናት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይንም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን በነገሯችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንንም ነገር መላእክቱ ሊመለከቱ ይመኛሉ። ስለምትመጣው ደስታ ስለዚህ የልቦናችሁን ወገብ ታጥቃችሁና ነቅታችሁ ኑሩ። ኢየሱስ ክርስቶስም ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ክፉ ምኞት አትከተሉ። ነገር ግን የጠራችሁ ቅዱስ እንደሆነ እንዲሁ እናንተም በአካሄዳችሁ ሁሉ ቅዱሳን ሁኑ። እኔ ቅዱስ ነኝና ቅዱሳን ሁኑ የሚል ተጽፏልና ለሰው ፊትም ሳያዳላ በእያንዳንዱ ላይ እንደ ሥራው የሚፈርድ አብን የምትጠሩት ከሆነ በሕይወታችሁ ዘመን ሁሉ በፍርሃት ኑሩ። መድኃኒትን ስለ ማወቅ ከአባቶቻችሁ ከወረሳችሁት ከማይረባና ከማይጠቅም ሥራችሁ የተቤዣችሁ በሚጠፋ በወርቅ ወይንም በብር እንዳይደለ ታውቃላችሁ፣ ነውርና ዕድፍ እንደሌለው እንደ በግ ደም በክርስቶስ ክቡር ደም ነው እንጂ ዓለም ሳይፈጠር የታወቀ በኋላ ዘመን ስለ እናንተ የተገለጠ ከሙታን ለይቶ ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ቃል ያመናችሁ አሁንም እምነታችሁና ተስፋችሁ በእግዚአብሔር ይሁን። ስለ ፍጹም ፍቅር ሳትጠራጠሩ በፍጹም ልባችሁ ወንድሞቻችሁን ትወዱ ዘንድ ለእውነት በመታዘዝ ሰውነታችሁን አንጹ፣ እርስ በርሳችሁም ተፋቀሩ። የሐዋርያት ሥራ የአቴና ሰዎችና በዚያም የነበሩ እንግዶች ሁሉ አዲስ ነገርን ከመናገርና ከመስማት በቀር ሌላ ሐሳብ አልነበራቸውም። ጳውሎስ በፍርድ ሸንጎ ውስጥ ስላደረገው ንግግር። ጳውሎስም በአርዮስ ፋጎስ ውስጥ ቆሞ እንዲህ አላቸው፣ እናንተ የአቴና ሰዎች በሥራችሁ ሁሉ አማልክትን ማምለክ እንደምታበዙ አይቻለሁ። በዚህም ሳልፍ ለማይታወቅ አምላክ የሚል ጽሕፈት ያለበትን የምታመልኩበትን መሠዊያችሁን አየሁ። እነሆ እኔ ይህንን ሳታውቁ የምታመልኩትን እገልጽላችኋለሁ። ዓለሙንና በእርሱም ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሠራው መቅደስ አይኖርም። የማቴዎስ ወንጌል ጌታችን እንደ ጾመና በዲያብሎስ እንደ ተፈተነ። ከዚህም በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታችን ኢየሱስን ወደ ምድረ በዳ ወሰደው። አርባ ቀንና አርባ ሌሊትም ጾመ። ከዚህም በኋላ ተራበ። የሚፈታተነውንም ቀርቦ አንተ የእግዚአብሔር ልጅ ከሆንክስ እነዚህ ድንጋዮች ዳቦ እንዲሆኑ እዘዝ አለው። ጌታችን ኢየሱስም መልሶ ሰው የሚኖረው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ እንዳይደለ ተጽፏል አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወስዶ በቤተ መቅደሱ ጫፍ ላይ አቆመው። አንተ በእውነት የእግዚአብሔር ልጅ ከሆንክስ ከዚህ መር ብለህ ወደ ታች ውረድ፣ ይጠብቁ ዘንድ ስለ አንተ መላእክቱን ያዝልሃል፣ እግርህም በድንጋይ እንዳትሰነካከል በእጆቻቸው ያነሱልሃል ተብሎ ተጽፏልና አለው። ጌታችን ኢየሱስም መልሶ አምላክህ እግዚአብሔርን አትፈታተነው ተብሎ ደግሞ ተጽፏል። አለው። ከዚህም በኋላ ዲያብሎስ እጅግ ረዥም ወደ ሆነ ተራራ አውጥቶ የዓለምን ሁሉ መንግስታት ክብራቸውንም ሁሉ አሳየው። ብትሰግድልኝ፣ እጅ ብትነሳኝም ይህን ሁሉ እሰጥሃለሁ አለው። ከዚህም በኋላ ጌታችን ኢየሱስ አንተ ሰይጣን ካጠገቤ ሄድ፣ ለጌታ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ከዚህም በኋላ ዲያብሎስ ተወው። እነሆም መላእክት ሊያገለግሉት መጡ። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።